ሰበር አስደንጋጭ ዜናም ተስፋ የቆረጠው የአብይ አህመድ ስርዓት በተመረጡ የፋኖ መሪዎች ይገኙባቸዋል በተባሉ እና ለፋኖ መሰረታዊ ድጋፍ ይሰጣሉ በተባሉ ነዋሪዎች ላይ ጅምላ ጨራሽ ኬሚካል ለመጠቀም በዝግጅት ላይ ስለመሆኑ ተነገረ። ይህ አስደንጋጭ ዜና ዛሬ ከአራት ኪሎ የተሰማ ሲሆን በተለይም የፋኖ መሪዎችና ለፋኖ ጠንካራ ይዞታ ናቸው በተባሉ ነዋሪዎች ዘንድ ይፈጸማል የተባለው የኬሚካል ጥቃት ጨራሽና አጥፍቶ ጠፊ ስለመሆኑ እየተነገረ ነው። አድማጭ ቤተሰቦቻችን ጉዳዩን ከስር መሰረቱ ወደ እናንተ የምናደርስ ይሆናል። በመራ ቤቴ ለሚ በተፈጸመ የደፈጣ ጥቃት በርካታ የኮማንዶ አባላት ተገደሉ። የአንድ መቶ ሶስተኛ ክፍለ ጦር የአየር ወለድ ኮማንዶ አባላትም ካምፕ ላይ በተፈጸመ ድንገተኛ ጥቃት በርካቶች ሙትና ቁስለኛ ሆነዋል። ከመራቤቴ ለሚ ወረዳ የወጣውን መረጃ በስፋት ወደ እናንተ አደርሳለሁ። በሌላ በኩል በትናንትናው ዕለት ወደ እስቴ መካነ ኢየሱስ ከተማ የገባው የፋኖ ኃይል መጠነ ሰፊ ጉዳት በመንግስት ላይ ማድረሱ ተነግሯል። ከመቶ መቶ በላይ ኪሎ ሜትሮችን የሸፈነ እየሸፈነ ከባዱ ጊያም ስለመደረጉ ነው የተነገረው። መረጃዎችን በስፋትና በዝርዝር ወደ እናንተ የምናደርስ ይሆናል። ጤና ይስጥልን አድማጭ ቤተሰቦቻችን፣ ይህ አዶኒ ኒውስ ነው። ዛሬም እንደተለመደው መስከረም አስር ቀን እየተመረጡ የማለዳ መረጃዎችን ወደ እናንተ ይዤ እምጥ ቻለው። መለያችን ሀቀኝነት ነው። መለያችን መረጃዎችን በፍጥነት ማድረስ ነው። መለያችን ገለልተኛ ሁነን ለህዝብ የሚጠቅመን መረጃ እናንተ ማድረስ ነው። ስለሆነም ሰብስክራይብ እያደረጋችሁ የደወል ምልክቱን ብትጫኑ እነዚህን እና መሰል መረጃዎችን በፍጥነትና በጥራት የምታገኙ ይሆናል። አብራችሁን ቆዩ። ተስፋ የቆረጠው የብልጽግናው መንግስት ጅምላ ጨራሽ ኬሚካል ለመጠቀም በዝግጅት ላይ ስለመሆኑ ተረጋገጠ። የአብይ አህመድ የፋሽስቱ ስርዓት በአማራ ክልል እየተደረገ ያለውን ጦርነት በእግረኛና በአየር ኃይል በታገዘ መልኩ ለማድረግ ቢሞ ምክርም እንዳልተሳካለ ታውቋል። በተለይም ድሮኖችን በመጠቀም ሚሳኤሎችንና ቦምቦችን በመወርወር ከፍተኛ ጉዳት ለማድረስ የሞከረ ቢሆንም በንጹሀን ላይ ጉዳት ከማድረስ በዘለለ በፋኖ ታጣቂዎች ላይ የረባ ጉዳት ማድረስ አልቻለም። ስለሆነም በተመረጡ የፋኖ መሪዎች ይገኙባቸዋል በተባሉ ቦታዎችና ለፋኖ መሰረታዊ ድጋፍ ይሰጣሉ በተባሉ ህዝብና ቦታዎች ላይ ጅምላ ጨራሽ ኬሚካል ለመጠቀም በዝግጅት ላይ ስለመሆኑ ከአራት ኪሎ አፈት ልኮ የወጣው መረጃ ያሳያል። የአማራ ክልል ካድሬዎች ከላይ እስከታቸውን ትዕዛዝ ተሰጧቸዋል። የፋኖ መሪዎች በተለይም ዋና ዋናዎቹ የሚገኙባቸውን ቀጠናዎችና ቦታዎችም ለይተው የሚያቀርቡ የፋኖ አመራሮች ያሉበትን ቦታዎችም ቢያንስ እንኳን ሎኬሽኑን ለይተው እንዲያመጡ ትዕዛዝ የተላለፈ ሲሆን የፋኖ መሪዎች ይገኙባቸዋል በተባሉ የገጠር ከተሞችና ቀበሌዎች ላይ ጅምላ ጨራሽ ኬሚካሎችን ለመተኩስ ስለምታቀዱ ነው ለማረጋገጥ የተቻለው። የፋኖ ትግል ከዚህ አሁን ካለበት አንድ እርምጃ ወደፊት ከሄደና ክልሉን እስከ መቆጣጠር ከደረሰ የአብይ አህመድ ስርዓት ሊያበቃለት ይችላል በሚል ጅምላ ጨራሽ ኬሚካሎችን በዓለም አቀፍ ጦርነት የተከለከሉና የተወገዙ ህዝብ ጨራሽ ኬሚካሎችን ለመጠቀም ዝግጅት እየተደረገ ስለሆነ የፋኖ መሪዎችና ለፋኖ ድጋፍ የሚሰጠው ህዝብ ከፍተኛ ጥንቃቄ እንዲያደርግ በተለይም ከሀገር ውጭ ያለውና በሚዲያ ላይ የተሰማራው ማህበረሰብም ለዓለም አቀፉ ማህበረሰብ ይህንን ደጋግሞ በማሳወቅ ከህዝብ ጎን እንዲቆ

ጥሪ መተላለፉ ተነግሯል። በሌላ መረጃ በመራቤቴ ወረዳ ለሚ ከተማ ላይ ከሌሊቱ አስር ሰዓት በአየር ወለድ ኮማንዶ ካምፕ ላይ በተፈጸመ ድንገተኛ ጥቃት ከፍተኛ ጉዳት መድረሱ ተነገረ። የፋኖ ኃይሎች ዛሬ ሌሊት ከአስር ሰዓት ጀምሮ በሰሜን ሸዋ ዞን መራ ቤቴ ወረዳ ለሚ ከተማ በሚገኘው አንድ መቶ ሶስተኛ የአየር ወለድ ኮማንዶ ካምፕ ላይ ነው ድንገተኛ ጥቃት የፈጸሙትም። ጥቃቱን እየፈጸሙትም ዋርድያሬና ጥበቃ ላይ በነበሩ የኮማንዶ አባላት ላይ ሲሆን በ በዚህም በዋርድ እያና በጥበቃ ላይ የነበሩ የኮማንዶ አባላት በከፍተኛ ሁኔታ ለሞትና ለአካል ጉዳት ስለመዳረጋቸው ተነግሯል። የፋኖ ኃይሎች ጥቃቱን ከፈጸሙ በኋላ አካባቢውን ለቀው የወጡ ሲሆን በዚህ የተበሳጨው የኮማንዶ አባላት ለአንድ ሰዓት ያክል ተከታታይ የተኩስ ርምታ ሲተኩሱ እንደነበርም ምንጮቻችን ገልጸዋል። በስፍራው በነበረው ጠንካራ ውጊያ በመንግስት ወታደሮች ላይ የከፋ ጉዳት ስለደረሰ የኮማንዶ አባላት ቁስለኞች በአምቡላንስ በፍጥነት ሲመላለሱ ማየታቸውን ነው የአይን እማኞች ገለጹት። አድማጭ ቤተሰቦቻችን፣ እየበንድ እንዳለ በደቡብ ጎንደር እስቴ ወረዳ ትናንትና ከባድ ውጊያ ተደርጓል። ከጋሳይ እስከ መካነ ኢየሱስ በተደረገው ከባድ የጨበጣ ውጊያ በመንግስት ወታደሮች ላይ መጠነ ሰፊ ጉዳት ስለመድረሱን የተነገረው የፋኖ ኃይሎች ወደ እስቴ መካነ ኢየሱስ ከተማን ጨምሮ በወረዳው በሚገኙ የተለያዩ ቦታዎች ላይ መግባታቸውን የተነገረው፣ አድማጭ ቤተሰቦቻችን፣ በተለይም ደግሞ ደገር በተባለው ቦታ ላይ ከፍተኛ የሆነ ከባድ ውጊያ የተደረገ ሲሆን፣ ደንጎለት ላይ የነበረው ሶስት ምሽግን በጅግኖቹ ተሰብሯል። የፋኖ ኃይሎች ወደ እስቴ ወረዳ ዋና ከተማ መካነ ኢየሱስ የገቡ ሲሆን በርካታ ሎጂስቲክስ እና ተተኳሾችንም በእጃቸው አስገብተዋል። የፖሊስ አዛዥን ጨምሮ የሚሊሻ አመራሮችና አዛዦች ሲገደሉ ወደ ማይነር ለመግባት የተንቀሳቀሰው የመንግስት ኃይል ደግሞ ድንገተኛ ጥቃት በፋኖ ተፈጽሞበት በርካታ የነፍስ ወከፍና የቡድን መሳሪያዎችን ለፋኖ ሰጥቷል። የፋኖ ኃይሎች በመካና ጊፍስ ከተማ በሰሩት ኦፕሬሽን 12 ብሬን አንድ ዲሽቃ ቃ 30 ጥቁር ክላሽን ጨምሮ ከ19 በላይ የድሮ የቃታ መሳሪያዎችን ጭምር መማረካቸው ተነግሯል። ደለጎት ላይ የነበረው ሶስት ዙሪ መ መንግስት ምሽግን በፋኖ ኃይሎችም የተሰባበረ ሲሆን እስር ቤቱን ጭምር ተሰብሮ ሙሉ ለሙሉ በፋኖነት ተጠርጥረው የታሰሩ እስረኞች ማምለጣቸው ተነግሯል። በዚህ እስር ቤቱ በተሰበረበት ምሽግ ላይ 28 የመንግስት ወታደሮችም አስክሬናቸው በአንድ ምሽግ ውስጥ ስለመገኘቱን የተነገረው ታዲያ መካን ኢየሱስና አጠቃላይ የስቴ ወረዶችን ነጻ ለመውጣት ከደብረ ታቦር የተነሳው የመንግስት ኃይል ልዋዬ በተባለ ቦታ ላይ ከፋኑ ከባድ የመከላከል ውጊያ ሲገጥሙ፣ ከደራ የተነሳው ሌላኛው መንግስት ኃይል ደግሞ አርብ ገቢያ ላይ በጨበጣና በደፈጣ ውጊያ ሙሉ ለሙሉ መደምሰሱ ነው ለማረጋገጥ የተቻለው። በአማራ ክልል አንድ ሞቅ አንድ ቀዝቀዝ እያለ የቀጠለ ውጊያ አሁንም እየቀጠለ ሲሆን፣ የፋኖ ኃይሎቹ መጠነ ሰፊ ድልን እያስመዘገቡ ወደፊት እየገሰገሱ ነው። አድማጭ ቤተሰቦቻችን፣ ተጨማሪ መረጃዎችን ይዤ ለእናንተ እመለሳለሁ። እስከዚያው ድረስ ግን ደህና ሁኑ።